ውዴ ዩቲብ ቤተሰቦቼ እንደምን አላችሁ ለማታቁኝና ለዚህ ዩቲብ ቻናል አዲስ የሆናችሁ ደስታው ባላለው ከዲኤስ ኢንጂነሪንግ ዛሬ እንግዲህ ቢሮ ውስጥ ነው ማስተምራችሁ ቴዎሬቲካል ነገር ስለሆነ የምንማረው ምንም ችግር የለውም እያንዳንዱን ነገር ግልጽ ግልጽ አድርገን እንማራለን እንግዲህ ዛሬ ይዤላችሁ የመጣሁት የኤሌክትሪክ ሞተር እንዴት ይሰራል የሚለው። ዋናውን ፕሪንሲፕል ነው እዛ ጋር እንዴት ቶርክ ይፈጥራል እንዴት ሮቴት ያደርጋል የሚለውን ነው ማሳያችሁ። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ መከታተል ነው። አብራችሁ ይቆዩ። እንግዲህ ስለ ኤሌክትሪክ ሞተር ስንማር ሁልጊዜም ኤሌክትሪክ ሞተር ከተነሳ ስቴተር እና ሮተር እንደማይቀሩ ተነጋግረናል። እዚህም ላይ እንግዲህ ኤሌክትሪክ ሞተር ኤሌክትሪካል ኤነርጂ ወደ መካኒካል ኤነርጂ የሚቀይር ደቫይስ እንደሆነ ተነጋግረናል። እሱም የሚቀይረው በሮተር እና በስቴተር ኢንተራክሽን ነው። እዚሁ ላይ ደግመን ስቴተር እና ሮተርን በተወሰነ መልኩ እንወያይባቸዋለን። እንግዲህ ስቴተር ስቴሽነሪ ፓርት ነው ብለናል። ሮተር ሮቴት የሚያደርግ ፓርት ነው ብለናል፣ ወይም የሚሽከረከረው ማለት ነው። ሌላ ደግሞ ስቴተር ዋይንዲንግ ብለን የምንጠራዋለን። ኖርማሊ የስቴተሩ ዋይንዲንግ የሚይዝ ስቴሽነሪ የሆነ ዋይንዲንግ ካለ ስቴተር ዋይንዲንግ እንለዋለን። ሮተር ዋይንዲንግ ደግሞ ያው ሮቴት የሚያደርገውን ዋይንዲንግ ነው ሮተር ዋይንዲንግ ብለን የምንጠራው። ከዚህ በተጨማሪ ግን ባለፈው ያላየናቸው ምን አሉ? አርማቸር ምንድን ነው? አርማቸር ዋይንዲንግ ምንድን ነው? ፊልድ ዋይንዲንግ ምንድን ነው የሚለውን በሰፊው እንወያይበታለን ዛሬ እና ኤሌክትሪክ ሞተር እንዴት ነው ቶርክ ኤፌክት የሚፈጥረው በምን አይነት መልኩ ነው ከማግኔቲዝም ጋር አያይዘን እሱንም በግልጽ እናያለን። ከእናንተ የሚጠበቀው እስከ ቪዲዮ መጨረሻ ድረስ መከታተል ነው። አብራችሁ ይቆዩ። ኤሌክትሪክ ሞተር በማግኔቲዝም ፕሪንሲፕል እንደሚሰራ አይተና ፐርማነንት ማግኔት ልንጠቀም እንችላለን። ኤሌክትሮ ማግኔት የማይቀር ነገር ነው እና እንደ አጠቃላይ ኤሌክትሪክ ሞተር ላይ ሁለት ዋይንዲንጎች መኖር አለባቸው። እነሱም ዋይንዲንጎች ምንድን ናቸው? አርማቸር ዋይንዲንግ እና ፊልድ ዋይንዲንግ ተብለው በሁለት ይከፈላሉ። የትኛውም ኤሌክትሪክ ሞተር አርማቸር ዋይንዲንግ እና ፊልድ ዋይንዲንግ ይይዛል። ፐርማነንት ማግኔት ሞተሮች ከሆኑ የፐርማነንት ማግኔት እንደ ፊልድ ዋይንዲንግ ሊሆን ይችላል። ነገር ግን ሁለት አይነት ዋይንዲንግ ይኖረዋል። ፊልድ ዋይንዲንግ ይኖረዋል፣ አርማቸር ዋይንዲንግ ይኖረዋል ማለት ነው። ስቴተር ዋይንዲንግ፣ ፊልድ ዋይንዲንግ፣ አርማቸር ዋይንዲንግ ምንድን ነው? ልዩነታቸው የሚለውን ለማየት ነው ጋ በዋናነት የተገኘው ስቴተር ዋይንዲንግ እና ሮተር ዋይንዲንግ። ስቴተር ዋይንዲንግ ፊክስድ የሆነ ስቴሽነሪ ፓርኩ ላይ የሚገኝ ዋይንዲንግ ነው። ሮተር ዋይንዲንግ ደግሞ ሮቴት የሚያደርገው ላይ የሚገኝ ነው ብለናል። እነዚህ የሚያደናግሩ ነገሮች አደሉ። ነገር ግን አርማቸር ዋይንዲንግ እና ፊልድ ዋይንዲንግ ምንድን ናቸው የሚለው ነው እና ሁሉም ኤሌክትሪክ ሞተር ፊልድ ዋይንዲንግ እና አርማቸር ዋይንዲንግ ይኖረዋል ነገር ግን ፊልድ ዋይንዲንጉ የትኛው ነው ወይም አርማቸር ዋይንዲንጉ የትኛው ነው የሚለውን ብዙ ጊዜ ለመለየት እንቸገራለን፣ ወይም ኮንፊዚንግ ነገርም ነው። እና ከስሙ እንደምንረዳው እንግዲህ ፊልድ ዋይንዲንግ ማለት ሜን ፊልድ ወይም ሜን ማግኔቲክ ፊልድ ክሬት የሚያደርገውን ፊልድ ዋይንዲንግ ብለን እንጠራዋለን። እና እሱም እንግዲህ ስቴተር ላይ ወይም ሮተር ላይ ሊገኝ ይችላል ማለት ነው። ከሁለት አንዱ ግዴታ ሁልጊዜ ስቴተር ላይ ነው ብለን ማለት አንችልም። ሮተርም ላይ ሊገኝ ይችላል ማለት ነው። አርማቸር ዋይንዲንግ የምንለው ደግሞ ሃይ ከረንት ኬሪንግ የሆነው ፓርት ወይም ሃይ ከረንት የሚሸከመው ፓርት አርማቸር ዋይንዲንግ ነው ማለት ነው። እና በቀላሉ ፊልድ ዋይንዲንግ የምንለው ሜን ማግኔቲክ ፊልድ የያዘውን ዋና ማግኔቲክ ፊልድ የያዘውን ፓርት ሲሆን አርማቸር ዋይንዲንግ የምንለው ደግሞ ሃይ ከረንት ፍሎ የሚያደርግበት ዋይንዲንግ አርማቸር ዋይንዲንግ ተብሎ ይጠራል ማለት ነው። ስለዚህ የሚወሰኑት በማግኔቲክ ፊልድ ስትሬንግዛቸውና በካረንት ፍሎ ነው ማለት ነው። አርማቸር ዋይንዲንግ እና ፊልድ ዋይንዲንግ ማለት ነው እና እንደ አጠቃላይ ስናያቸው ዲሲ ሞተሮች አርማቸር ዋይንዲንጋቸው አርማቸር ላይ ነው የሚገኘው ወይም ሮተራቸው ላይ ነው የሚገኘው ማለት ነው። ጠቅለል አድርገን ስናየው ፊልድ ዋይንዲንጋቸው ደግሞ የሚገኘው ስቴተር ፓርት ላይ ነው፣ ስቴሽነሪ ፓርቱ ላይ ነው ማለት ነው እና ፐርማነንት ማግኔት ዲሲ ሞተር ላይ ያውቃል ስለ ኤሌክትሪክ ሞተር አይነቶች ስናይ እናየዋለን። ፐርማነንት ማግኔት ዲሲ ሞተር ላይ እንግዲህ ፐርማነንት ማግኔት ስቴተሩ ላይ ስለምንጠቀም ያ ፐርማነንት ማግኔት እንደ ፊልድ ዋይንዲንግ ያገለግላል። ምክንያቱም ሄየስት ማግኔት ፊልድ ያለበት ቦታ ስለሆነ ማለት ነው። አርማቸር ዋይንዲንግ ደግሞ ሮተሩ ነው ወይም አርማቸር ተብሎ የምንጠራው ማለት ነው። ኢንተርቸንጀብሊ ብዙ ጊዜ ዲሲ ሞተሮች ላይ ሮተሩን አርማቸር ብለን የምንጠራው በዛ ምክንያት ነው ማለት ነው። ምክንያቱም ዲሲ ሞተሮች ላይ ሮተሩ ራሱ እንደ አርማቸር ስለሚቆጠር ማለት ነው። ነገር ግን ይህ ነገር ሁልጊዜ ትክክል አይሆንም። ምክንያቱም ለምሳሌ ሴንክሬኒስ ሞተር ላይ ፊልድ ዋይንዲንጉ ሮተሩ ላይ ነው የሚገኘው፣ አርማቸር ዋይንዲንጉ ደግሞ ስቴተር ላይ ነው የሚገኘው ማለት ነው። ከዛ ውጭ ኢንደክሽን ሞተር ላይ ወይም ደግሞ አሴንክሬኒስ ሞተር ላይ እንደ ዲሲ ሞተር በተመሳሳይ መልኩ አርማችር ዋይንዲንጉ ሮተሩ ላይ ይገኛል፣ ፊልድ ዋይንዲንጉ ደግሞ ስቴተር ላይ ይገኛል ማለት ነው። በዚያ እንድትይዙት ነው። እዚህ ጋር ላይ ለምሳሌ ይሄ ዲሲ ሞተር ነው። ሲምፕል ዲሲ ሞተር ነው ያመጣለው። ይሄኛው እንግዲህ ምን ይኖረዋል? ፐርማነንት ማግኔት ይኖረዋል። እነዚህኞቹ ኖርዘን ሰው ነው የሚዙት፣ ፐርማነንት ማግኔት ብላችሁ ውሰዱት። ከላይ ያው ኮሚታተር አለው እዚህ ጋር ላይ እንደምታዩት ማለት ነው። ኮሚታተር የምንለው ይህች ፓርትና በቀይ የተሰራችው። ከዛ ካርቦን ብሬሽ ይኖረዋል። ያው ካርቦን ብሬሽ ደሞ ደግፎ የሚይዝልን ስፕሪንግ ይኖረዋል ማለት ነው። እዚህ ጋር ያው ባትሪ ይኖረዋል። ባትሪ ካለ እንግዲህ ዲሲ ሰፕላይ ነው ማለት ነው የሚሰራው። ይሄ ዲሲ ሞተር ሲምፕል ዲሲ ሞተር ነው ያልኳችሁ በዚያ ምክንያት ነው ማለት ነው። እና እንዴት ነው የሚሰራው? እዚጋ እንግዲህ እንደምታዩት ኖርዝ ፖል አለ፣ እዚጋ ላይ ሳውዝ ፖል አለ። ፐርማነንት ማግኔት ነው እዚህ ጋር ላይ። በኤሌክትሮማግኔቲዝም ፕሪንሲፕል እንግዲህ ኤሌክትሪክ ከረንት በሆነ ዋይንዲንግ ውስጥ ፍሎ ሲያደርግ ማግኔቲክ ፊልድ ይፈጥራል። እና ያ ማግኔቲክ ፊልድ እንግዲህ ኖርዝ እና ሳውዝ ይሆናል። እና እዚጋ ላይ እንደምታዩት እንግዲህ ያው ባትሪ አለን፣ ኮሚታተር አለ፣ ብረሽ አለ፣ ካርበን ብረሽ አለ። ያው ፐርማናንት ማግኔት ነው ይሄኛው። ኖርዝ እና ሳውዝ ፖል ነው ይሄኛው። ያው ሲምፕል ዲሲ ሞተር ብላችሁ ሰዱት። ሲምፕል ዲሲ ሞተር ነው፣ ምክንያቱም ሲምፕል ዲሲ ሞተር እንግዲህ ለማስረጋት ቀላል ስለሆነ ነው እንደ ኤግዛምፕል የተጠቀምኩት። እና ምንድነው የሚሆነው እዚህ ጋር ያው ላይፍ ፖልስ ሪፕል ኢቻዘር ኤንድ ኦፖዚት ፖልስ አትራክት ኢቻዘር ብለና ስለዚህ ዚጋ ፍሎ ማድረግ ሲጀምር ኤሌክትሪሲቲ ፍሎ ማድረግ ሲጀምር እንግዲህ በዚህ በዋይንዲንጉ ይሄ አርማቸር ዋይንዲንግ ነው። በዚህ ፍሎ ሲያደርግ ምን ይፈጠራል? ይሄኛው እንግዲህ እንደ ፊልድ ዋይንዲንግ ነው የሚቆጠረው። ይሄኛው ደግሞ እንደ አርማቸር ዋይንዲንግ ነው። የሁለት ኢንተራክሽኖች ነው ማለት ነው። የፊልድ ዋይንዲንግና የአርማቸር ዋይንዲንግ ማለት ነው። ስለዚህ ምንድን ነው የሚሆነው በዚህ ጋ ላይ ኤሌክትሪሲቲ ፍሎ ሲያደርግ ማግኔቲክ ፊልድ እዚህ ጋር ይፈጠራል። ስለዚህ ይሄ ማግኔቲክ ፊልድ እንግዲህ እዚህ ጋር ኖርዝ ፖል ነው። ይህንን እዚህ ጋር የሚፈጠረው ኖርዝ ፖል መሆን አለበት። ምክንያቱም እዚህ ጋር ኖርዝ ፖል ካለ ሪፕል አደርገዋል ኖርዝ ኖርዝ ፖል። ስለዚህ እኛ አሬንጅመንታችን ዘሴሞ እዚህ ጋር ኖርዝ ፖል ከሆነ እዚህ ጋር ኖርዝ ፖል እንዲፈጠር አድርገን ነው አሬንጅ የምናደርገው፣ ወይም ሞተሩ ኮንስትራክት ሲደረግ በዛ አይነት መልኩ ነው ማለት ነው። ስለዚህ ይህንን ኖርዝ ፖል እንግዲህ ምንድን ነው የሚያደርገው ይገፋልናል ማለት ነው። አኮርድ ሲገፋው እዚ ጋ ኖርዝ ኖርዝፖል ከተፈጠረ እዚጋ ሳውዝ ሳውዝፖል ይሆናል ማለት ነው። ስለዚህ እዚ ጋ ሳውዝፖል ክሬት ሲደረግ ምንድን ነው ይሄኛው ሳውዝ ፖል ነው። ሪፕል ይደረጋል። ስለዚህ ይሄ ዳውንዋርድ ሲገፋው ይሄ አፕዋርድ ይገፋዋል ማለት ነው። ስለዚህ ይሄ መጥቶ ይሄ ይሄ ኖርዝ ፖል እዚች ሳውዝ ፖል ካጭ ለማድረግ በሚሞክር ጊዜ እዚ ጋር ላይ እንግዲህ የካርቦን ብራሽ ላይ ኮሙዩቴተር ጥቅሙ እዚ ጋር ነው ማለት ነው። ምክንያቱም ዳይሬክሽኑ መቀየር አለበት ያለበለዚያ ሂዶ እዚ ጋር ይሄ ኖርዝ ፖል እንደሆነ ይሄም ሳውዝ ፖል እንደሆነ የሚቆይ ከሆነ እዚ ጋር ዙሮ ሰው ኖርዙ ከሳውዝ ጋር ሳውዙ ደሞ ከኖርዝ ፖል ጋር ስቲክ አድርጎ ዋንታይም ሮቴሽን ነው የምናገኘው ማለት ነው። ዋንታይም ሮቴሽን ነው የምናገኘው። ስለዚህ ኮንቲኒየስ እንዲሆን ያችን ነገር እንድትቀጥል ኮሚታተር እዚህ ጋር ስራውን ይሰራል ማለት ነው። ወደዚህ ጋር ሲደርስ ምንድን ነው የሚሆነው? ይህ ኮሚታተር ዳይሬክሽን ኦፍ ከረንትን ስለሚቀይርልን እዚህ ጋር ላይ ሲደርስ እንደገና ኖርዝ የነበረው ከዚህ ኖርዝ የሄደው ወደ ሳውዝ ይቀየራል። ከዚህ ደግሞ ሳውዝ የመጣው ወደ ኖርዝ ይቀየራል ማለት ነው። ስለዚህ ምን ያደርገዋል? ይህኛው ሪፕል ያደርገዋል። ዘሴሞ ድጋሚ ይህኛው ሪፕል ያደርገዋል። ስለዚህ ይህ አክሽን ኮንቲኒየስሊ ይቀጥላል ማለት ነው ሞተራችንን ኤሌክትሪክሲቲ እስካላቋረጥንበት ድረስ ይህኛው ኮሚታ ተሩ ካርበን ብረሹ ፋይን እስከሆነ እስከሰራ ድረስ ይቀጥላል ማለት ነው። ስለዚህ ሞተር ኢፌክት ይፈጥራል ወይም ቶርክ ይፈጥራል ወይም ሮቴሽናል ሞሽን ይፈጥራል ማለት ነው። እንግዲህ ይህኛው ሮቴሽናል ሞሽን ይፈጥራል ማለት ነው እና ማንኛውም ኤሌክትሪክ ሞተር የሚሰሩት በዚህ አይነት ፕሪንሲፕል ነው። ኖርማሊ ምንድነው ሪፕል ወይም አትራክት እንዲደራረጉ በማድረግ ኖርማሊ፣ እዚህ ጋር አሁን እኔ ሪፕል ይደራረጋሉ ብዬ ነው የሰራሁት። አትራክትም እንዲደራረጉ አድርጎ መስራት የሚቻልበት ሁኔታ ይኖራል ማለት ነው። ኖርማሊ ግን ያችን አትራክት ከተደራረጉ በኋላ መጨረሻ ላይ እዚያው ጋር እስቲክ አድርገው እንዳይቀሩ ያንን ነገር ደግሞ ድጋሚ ገልብቶ አትራክት አትራክት እንዲሆን አትራክት እንዲሆን እያደረግን ሮቴት እንዲሆንልን ኮንቲኒስ ሮቴሽናል ሞንሽንን መፍጠር ነው ማለት ነው የእኛ ስራ። እንግዲህ ይሄ በሲምፕል ዲሲ ሞተር ነው። በኤሲም በሚሆን ጊዜ ያው አርማቸር ዋይንዲንግ እና ፊልድ ዋይንዲንግ ይኖራል። ተመሳሳይ ኢፌክት ነው የሚኖረው ኖርማሊ ያው ኢንደክሽን ሞተር ከሆነ ሮተሩ ላይ ኢንዱስ የሚሆን ማግኔቲክ ፊልድ ነው የሚኖረው ማለት ነው። ኢንዱስ የሚሆን ኤምኤፍ ወይም ኢንዱስ የሚሆን ከረንት ስለሚኖር ማግኔቲክ ፊልዱ ኢንዱስ የሆንና እንግዲህ አንዱ አንዱን ካቻፕ ለማድረግ ወይም ደግሞ አንዱ አንዱን ሪፕል እያደረገ በዛ አይነት መልኩ ሳይክሉ ኮንቲኒየስሊ ሮቴት እንዲሆን ያደርገዋል ማለት ነው። እንግዲህ ኤሌክትሪክ ሞተር እንግዲህ ቶርክ ኤፌክት የሚፈጥረው ሮቴሽናል ሞሽን የሚፈጥረው በዚህ አይነት መልኩ ነው ማለት ነው። ሊኒየር ሞተሮች የሚባሉ አሉ ታይፕስ ኦፍ ኤሌክትሪክ ሞተር ላይ እናያቸዋለን። እነሱም ኖርማሊ ያው ሮቴሽናል ሞሽን ባይፈጥሩም ሊኒየር ቢሆንም በዚህ አይነት መልኩ ነው የሚሆነው ማለት ነው። ኖርማሊ ኤሌክትሪክ ሞተር ነክ ነገሮች ዘሆል የሚሰሩት በዚህ ሲስተም ነው ማለት ነው። እና ኤሌክትሮማግኔቲዝም እጅግ ወሳኝ የሆነ ነገር ስለሆነ ነው ባለፈው መጀመሪያ ላይ ይዤላችሁ የመጣሁት ማለት ነው እና ሊኒየር ሞተር በሚሆን ጊዜ አንዱ አንዱን ሪፕል እያደረገ ወይም አንዱ አንዱን አትራክት እያደረገ ሳይክሉ ያው ሊኒየርሊ የሚቀጥል ነው የሚሆነው ማለት ነው። እንደ ኤሌክትሪክ ሞተሩ አይነቱ ይለያያል። ካርበን ብረሽ የማይኖራቸው ብዙ ሞተሮች አሉ። በተለይ ኤሲ ሞተሮች ስፔሻሊ ኢንደክሽን ሞተሮች ካርበን ብረሽ ምናምን አይኖራቸውን ማለት ነው። ነገር ግን አጠቃላይ ወርኪንግ ፕሪንሲፐላቸው ያው ፎርሱ እንግዲህ በዚህ ጋር ዳውን ዋርድ ከሆነ በዚህ ጋር አፕ ዋርድ የሆነ ቶርክ እየፈጠረ ሮቴት እያደረገ በዚህ አይነት መልኩ ነው የሚሰራው ማለት ነው። እንግዲህ ኤሌክትሪክ ሞተር እንደነው የሚሰራው አርማቸር ዋይንዲንግ ምንድን ነው ፊልድ ዋይንዲንግስ ምንድን ነው የሚለውን ዛሬ ይጀላችሁ ቀርብ ያለው ከብዙ በጥቂቱ ግልጽ እንደሆነላችሁ ተስፋ አደርጋለሁ። እንግዲህ ቪዲዮዬን ከወደዳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ እናስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ከዚህ በተጨማሪ ደግሞ ለሌሎች እንዲዳረስ ሼር አድርጉልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቻል ሰንብቱ። ባይባይ። ባይ ባይ